ሰላም ጤና ይስጥልኝ ወዲ ስድስተኛ ክፍል ተማሪዎች ይህ የሂሳብ ትምህርት ክፍል ስድስት ክልል አቀፍ ፈተና ጥያቄዎች ሞዴል ወይም አምሳያ ነው። እዚህ ጋር የምታዩት ተራ ቁጥር ሲኮንሱን የጠበቀ አይደለም። ተራ ቁጥሩን ታዩት። ኤን ኦ ኤስ አምስት ጥያቄዎችን እናያለን። የተለያዩ ቦታዎች ላይ እያሰባሰብኳቸው ጥያቄዎች ከተለያዩ ቦታ በሚገባው መልኩ እያሰባሰብኩ ስለሆነ ተራ ቁጥሩን ሲኮንሱን የጠበቀ ላይሆን ይችላል፣ ማለትም ለማለት ፈልጌ ነው። በክፍል አምስት ያቋረጥንበት ተራቁጥር ከዚህ ቀደም ያለው ላይሆን ይችላል ለማለት ፈልጌ ነው። እሺ ኤንዌይስ፣ የመጀመሪያው የዛሬው ጥያቄ አቶ ተሰማ አስር ሺህ ብር የገዙትን ዕቃ በ16 ሺህ ብር ቢሸጡ አቶ ተሰማ ትርፍ በመቶኛ ስንት ነው? ነው በመቶኛ እንግዲህ በመቶኛ በመጀመሪያ ትርፍ ብቻ ሲሆን ቢሆን 16 ሺህ ነው የሸጡት፣ የሸጠበት 16 ሺህ ሲቀነስ የገዛበት 10000 ይሄ ትርፍ ይባላል። ነገር ግን ትርፍን በፐርሰንት ስናስቀምጥ ምንድን ነው የሸጠበት ማለትም 16 16000 ሲቀነስ እ የገዛበት 10 ሺህ ሲካፈል ለገዛበት አስርሽ ማለት ሲባዛ በመቶ መቶኛ ነው ቀመሩ ማለት ነው። አበቅ ልብ በሉ የሸጠበት ሲቀነስ የገዛበት ሲካፈል ለገዛበት ሲባዛ በመቶ መቶኛ ከአስራ ስድስት ሺህ ላይ አስር ሺህ ስንቀንስ ስድስት ሺህ። ስድስት ሺህ አንድ ሺኛ። እሺ፣ እንደገና ንጻፈው ስድስት ሺህ አስር ሺኛ ሶሪ፣ ሲባዛ በመቶ መቶኛ። እቺ ሶስት ዜሮ በሶስት ዜሮ 0 ትጠፋለች። ስድስት አስረኛ ስድስት አስረኛ ሲባዛ በመቶ መቶኛ በመቀጠል ይችን ዜሮ በዚህ ዜሮ መጣና ዚጋ ጠፋታለሁ ስድስት አንደኛ ስድስት አንደኛ ሲባዛ በአስር መቶኛ ሆነ ማለት ነው። ይች አንዷ ዜሮ ይችን አንዷ ዜሮ እዚጋ መታ አጥፍታታለች፣ እና ማለት ነው እቺ ከታች ያለችዋ መቶ ንጉስ ነች እንዳለ ትቀመጥ። ለምን እሱ እንነግራቸዋለሁ መጨረሻ። ስለዚህ እቺ ዜሮችን ዜሮ ስታጠፋት እዚህ አንድ ቀርታለች፣ ዚጋ ደግሞ አስር ቀርታለች። ስድስት ሲባዛ በአስር ስልሳ፣ እዚህ ደግሞ አንድ ሲባዛ በመቶ መቶ። ስልሳ መቶኛ 60 መቶኛ ማለት 60 ፐርሰንት ማለት ነው። ስለዚህ መልሳችን መ ይሆናል። እዚህ ጋር የምትመለከቱት አንድ ሙሉ ሁለት አምስተኛ እና ሶስት አራተኛ ድምር ስንት ነው? ስለዚህ አንድ ሙሉ ሁለት አምስተኛ ማለት ወደ ህገወጥ ክፍልፋይ ሲቀየር ይሄ በዚህ አንድ ሲባዛ በአምስት አምስት ሲደመር ሁለት ሰባት ወደ ህገ ወጥ ክፍልፋይ አቀያየር እንድብልቅ ቁጥር ከዚህ ቀደም ባሉ ውይይቶች ስለተወያየን እሱ ጋር ከኋላ ያሉትን ማየት ይኖርባቸዋል። እሺ ሰባት ሁለተኛ ሲደመር ሶስት አራተኛ። አሁን ሰባት እቻ አምስት ነች። ሰባት አምስተኛ ሲደመር ሶስት አራተኛ። እሺ ሰባት አምስተኛ ሲደመር ሶስት አራተኛ እንደምታዩት የተለያየ ደኖሚኔተር ወይም ቆጣሪ ወይም አካፋይ ነው ያለው። አምስት እና አራት ከታች ያሉት የተለያዩ ናቸው። እነዚህን ወደ አንድ ለመቀየር ምንድን ነው የምናደርገው? አንዱን በዚህኛው ደኖሜተር ሰባት አራተኛን ሰባት አራተኛን በስንት ስንተኛ አበዛዋለሁ? በዝች ማለት ነው፣ በአራት አራተኛ አበዛዋለሁ። በአራት አራተኛ ሲደመር ልበና ሶስት አራተኛን ደግሞ ሶስት አራተኛን በስንት አበዛዋለሁ? በዚች ማለት ነው በአምስት በአምስት አምስተኛ አበዛለሁ አሁን ምን ሆነ ሰባት ሲባዛ በአራት ሀያ ስምንት ሀያ ስምንት ይችና ይች ሲባዙ ሀያ ሀያ ስምንት ሀያኛ ሲደመር ሦስት እና አምስት አስራ አምስት አስራ አምስት ስንተኛ ሀያኛ ሀያ ስምንት ሀያኛ ሲደመር አስራ አምስት ሀያኛ ሆነ ማለት ነው። ሶ እነዚህን ስንደምራቸው ስንት ይሆናሉ? 28 እና 15 ስንደምር 8 እና 5 13 3ን ጽፌ 1 አለኝ 3 4 43 20ኛ 43 20ኛ የሚል 43 20ኛ ለላይ እናገኛለን። እንቀጥል የ3 ነጥብ ሰባት እና የ3 ሙሉ አንድ አራተኛ ድምር ስንት ነው? ይህ ደግሞ ደስ ይማል በአስርዮሽ እና በድብልቅ ቁጥር ነው የቀረበልን። ምርጫዎቹን አያት ሳደርጋቸው እንዳለ በደስ ይማል ወይንም በአስርዮሽ ስለሆኑ ሶስት ሰባተኛ እንዳለ ይቆየኝና ድምር ነው የሚለዋል ሲደመር፣ እሺ፣ ሲደመር ሶስት ሙሉ አንድ አራተኛ ነው የሚለው። ሶስት ሙሉ አንድ አራተኛን አንዴ ዚሽ ጋር ቀይሬ ልምጣ። ሶስት ሙሉ አንድ አራተኛ ማለት ወደ ህገወጥ ክፍልፋይ በመጀመሪያ ስቀይረው ሶስት እና አራትን ሳበዛ አስራ ሁለት ሲደመር አንድ አስራ ሶስት ልብ በሉ አሁንም ይሄን ድብልቅ ቁጥር ወደ ህገወጥ ክፍልፋይ ስቀይር ግር ያላችሁ ልጆች ካላችሁ ከኋላ በዚህ ዙሪያ ላይ በሰፊው የተወያየንባቸው ክፍሎች አሉ በውይይትም ሆነ በእንደዚህ አይነት ጥያቄዎች በመስራት ብዙ ጥያቄዎች ሰርተናል። እነሱ እንድታዩ ጋብዛለሁ። እሺ 13 አራተኛ 13 አራተኛ ሆነ ማለት ነው። 13 አራተኛ ክፍልፋይ ነው እንጂ አስርዮሽ ባለመሆኑ ምክንያት ይሄንን አንድ ያካፍላለሁ። እሺ ሳካፍል 13 ሲካፈል በአራት ስንት ጊዜ ይደርሳል? ሶስት ጊዜ። ሶስት ጊዜ አራት 12 12 ከ13 ላይ 12 ሲቀንስ አንድ። አንድ መካፈል ስለማይችል እዚች ጋር ነጥብ አደርግና እዚህ ዜሮ ጨምርባት አለው አስር አስ ሲካፈል አራት ሁለት ጊዜ ሁለት ጊዜ አራት ስምንት ስምንት ያ ስምንት ከአስር ላይ ስምንት ሁለት ይቀረኛል። ዜሮ ጨምርለት አለው ሀያ ሲካፈል በአራት ሀያ ሲካፈል በአራት አምስት ጊዜ ሰው ምን ሆነ ማለት ነው ሶስት ነጥብ ሁለት አምስት ሆነ። ይህንን ልደምር እንግዲህ ይህን ስደምር እንዴት እደምራለሁኝ? ሶስት ነጥብ ሁለት አምስት ሲደመር ሶስት ነጥብ ሰባት እደምራለሁ። አምስት ስቶ አምስት ይቺ እንዳለች ትወርዳለች። አምስት ሺ ሰባት እና 2 ዘጠኝ እሺ ሶስት እና ሶስት ነጥብ አንድ እዚች ጋር ያገና ሶስት እና ስድስት ነጥብ ዘጠኝ አምስት ስድስት ነጥብ ዘጠኝ አምስት ሐ ላይ መልስ አገኘው ማለት ነው። ወደ ቀጣይ አለሙ ስምንት ነጥብ አምስት ሜትር ዝመት ያለው ልብስ ገዛ ይላል። በጣም ጥሩ። ከገዛው ልብስ ላይ ሶስት ሙሉ አንድ አምስተኛ ሜትሩን ቢያሰፋው እሺ፣ የቀረው ምን ያክል ይሆናል ነው የሚለን። የቀረውን ለማወቅ እንግዲህ አሁን እዚህ ጋር ማሳሰቢያ ሜትር ሜትር ናቸው ሁለቱ። ስለዚህ ወደ አንድ አይነት መለኪያ መቀየር አያስፈልገንም። ዝም ብለን መቀነስ ብቻ ነው የሚሆነው። ስምንት ነጥብ አምስት የሚለው ይቆየንና ስምንት ነጥብ አምስት የሚለው ይቆየንና ሶስት ሙሉ አንድ አምስተኛ ማለት ሶስት ሙሉ አንድ አምስተኛ ማለት ሶስት ጊዜ አምስት አስራ አምስት አስራ አምስት ሲደመር አንድ አስራ ስድስት አምስተኛ አስራ ስድስት አምስተኛ ማለት ስንት ነው? እስኪ እናካፍል አስራ ስድስት ሲካፈል ለአምስት ስንት ጊዜ ሶስት ጊዜ ሶስት ጊዜ አምስት አስራ አምስት እሺ ከአስራ ስድስት ላይ አምስት አንድ ስለማይችል እዚህ ነጥብ አደርግና ዜሮ አስር ሲካፈል በአምስት ሁለት ጊዜ ሶስት ነጥብ ሁለት ሲቀነስ ሶስት ነጥብ ሁለት ያው ስንት ቀረው የሚለው መቀነስን ያሳያ እና ከስምንት ነጥብ አምስት ላይ ሲቀነስ ሶስት ነጥብ ሁለት ስንት ይሆናል ይሄ ሶስት ከአምስት ላይ ሁለት ሲቀነስ ሶስት ነጥቧን እዚህ ጋር አስቀምጣለሁ። ከስምንት ላይ ሶስት ደግሞ አምስት አምስት ነጥብ ሶስት ማለት ነው። አምስት ነጥብ ሶስት ሐመርኋ ላይ አምስት ነጥብ ሶስት እንዳይሸውዳችሁ አምስት ነጥብ ሶስት እዚህ ጋር የሚል አምስት ነጥብ ሶስት አምስት የሚላለ ይሄ ሸዋጅ ለማጭበርበር በርበሬ የቀረበ ነው። ሐመርኋ መልስ ይሆናል። እሺ። የሶስት ሙሉ ሶስት አምስተኛ እና የሁለት ነጥብ አንድ ልዩነት ስንት ነው? በክፍልፋይ ነው ምርጫዎቹ እንደምታዩቸው ያሉት። ስለዚህ ወደ ክፍልፋይ መቀየር ይኖርብናል። ሶስት ሙሉ ሶስት አምስተኛ ማለት ሶስት ሙሉ ሶስት አምስተኛ ማለት አምስት ጊዜ ሶስት አስራ አምስት አስራ አምስት እና ሶስት አስራ ስምንት አምስተኛ ልዩነት ነው ያለዋል መቀነስ አስራ ስምንት አምስተኛ ሆነ ማለት ነው። ይሄ እሺ ሁለት ነጥብ አንድ ማለት ሲቀነስ ለበለ 2.1 ማለት 21 አስረኛ ማለት ነው። 21 አስረኛ 18 አምስተኛ ሲቀነስ ሃ1 21 አስረኛ ሆነ አሁን፣ የተለያየ እንት ኖራቸው የተለያየ ደኖሚኔተር ነው ያላቸው። 18 አምስተኛ 21 አስረኛ እሺ፣ እንደገና ጻፈው 18 አምስተኛ ሲቀነስ 21 አስረኛ አሁን ምን አደርጋለሁ መሰላችሁ፣ ይቺ አምስት ይቺ አምስት ወደ አስር እንድትቀየር በሁለት ባበዛት በሁለት ባበዛት አስር ትሆናለች። ነገር ግን የላይኛዋ እንዳታኮርፍ በሁለት አበዛት አለው ይህ ማለት 18 በ2 36 ኦቨር አስር በ5 በ2 10 36 10ኛ ማለት ነው። 18 አምስተኛ ማለት 36 አስረኛ ማለት ነው። ሲቀነስ ሀያ አንድ አስረኛ ከ36 ላይ ሀያ አንድ ሲቀነስ ከሰላሳ ስድስት ላይ ከ36 ላይ ሀያ አንድ ስንቀነስ ስንት ይቀረናል? 5 15 አስረኛ 15 አስረኛ የሚል 15 አስረኛ መልስ ይሆናል። ይህ ከሌለ በአጋጣሚ ወደ ዝቅተኛ የሳባዊ ቃል ይህን ስንቀይረው በአምስት ሶስት በአምስት ሁለት ሶስት ሁለተኛ የሚልም ቢኖር መልስ ይሆናል። አንድ የስኳር ፋብሪካ በቀን 75 ኩንታል ስኳር ቢያመርት በሳምንት ምን ያክል ኩንታል ያመርታል? ሰባት ቀኖች ስላሉት በቀን ስንት ነው? 7.5 በሳምንት ማለት 7 ቀን ማለት በሰባት እና በዛዋለን። 7 ጊዜ 5 35፣ 5ን ጽፌ 3 አለኝ። 7 ጊዜ 7 49 እና 3 52። ነጥቧን የት ላስቀምጣት? እዚች ጋር ከነጥብ በኋላ አንድ ዴሲማል ያለው አንድ መጥቼ እዚህ አስቀምጣለሁ። 52.5 ኮንታል 52.5 ኮንታል ለመልስ ይሆናል።

65 ዜሮ ነጥብ 65 ማለት 65 መቶኛ ማለት ነው ይሄ ደግሞ ሁለት ሁለት ጊዜ ነጥቧን መዝለል ስላለባት ሁለት ዜሮ እናደርጋለን አይደለ 65 መቶኛ ስለዚህ በዚህ መሰረት ብዜት ይሄን እናበዛለን 65 በሁለት ስናበዛ ኖሚኔተር በኖሚኔተር ነው የምናበዛው 130 ይሆናል መቶ ሰላሳ ሶስት ሲባዛ በመቶ ሶስት መቶ መቶ ሰላሳ ሶስት መቶኛ መቶ ሰላሳ ሶስት መቶኛ እንደዚህ የሚል ምርጫ የለም። ይቺን ዜሮ በዜሮ እናጥፋት። አስራ ሶስት ሰላሳኛ አስራ ሶስት ሰላሳኛ የሚል ምርጫ የለም። 13ኛ የምትለው 13 ሰላሳኛ ብትሆን አምሮዋን መልስ እናደርጋታለን። ልብ በሉ ዜሮ ጨምር ባታለሁ፣ 13 ሰላሳኛ እንገትል። አንድ የሀገር ጎብኝ ለአምስት ቀናት በአጠቃላይ 758 ኪሎ ሜትር ቢጓዝ በየቀኑ የተጓዘው ርቀት እኩል ቢሆን በአንድ ቀን የተጓዘውን ርቀት ምን ያህል ነው? ይህ ደግሞ ማካፈልን ያሳየናል ማለት ነው። ማካፈል እንዴት ነው የምናካፍለው? ሰባት ነጥብ ስምንት ለአምስት ለአምስት እናካፍላለን። ከሰባት ላይ ቆርጥና ከሰባት አንድ ስንት ጊዜ? አንድ ጊዜ፣ አንድ ጊዜ አምስት አምስት። ከሰባት ላይ አምስት ስቀንስ ሁለት፣ አምስት እናወርዳታለው። ሀያ አምስት ሀያ አምስት ለአምስት አምስት ጊዜ ስቀንስ፣ ሀያ አምስት ሳባዛ፣ ሀያ አምስት ሀያ አምስት ላይ ሀያ አምስት ዜሮ ነጥብ አደርግና ስምንት ተወርዳለች። ስምንት ለአምስት አንድ ጊዜ አንድ ጊዜ አምስት አምስት ከስምንት ላይ አምስት ሦስት ስለማይችል ዜሮ ልጨምርላት፣ ሰላሳ ለአምስት ስድስት አስራ አምስት ነጥብ አንድ ስድስት አስራ አምስት ነጥብ አንድ ስድስት አስራ አምስት ነጥብ አንድ ስድስት ሀ መልስ ይሆናል። እዚህ ጋር ያለ ጥያቄ ደግሞ በጣም አሪፍ ጥያቄ ነው። ምንድን ነው የሚያሳየን ያለው ሶስት ዘጠነኛ ሲካፈል ሁለት ሶስተኛ እኩል ይሆናል ሁለት ዘጠነኛ ትክክል ነው። ትክክል የሆነውን ነው የምንመርጠው። ሁለት ዘጠነኛ ይሆናሉ ወይ ነው የሚለን። ይህንን ቸክ ለማድረግ እንግዲህ ሶስት ዘጠነኛ ሶስት ዘጠነኛ ሲካፈል የሚለውን ምልክት ሲባዛ አደርጋለሁ ነገር ግን በዚህ ሕግ ጊዜ ሲካፈል የሚልን ምልክት ወደ ሲባዛ ከቀየርኩት ሁለት ሶስተኛ የምትለዋ ይቺ ሁለት ሶስተኛ የምትለዋ ትገለበጥና ሶስት ሁለተኛ ትሆናለች። ሶስት ሁለተኛ ይሄ ሕግ በዚህ ሕግ መሰረት የላኛው ሶስት ጊዜ ሶስት ዘጠኝ ሁለት ጊዜ ዘጠኝ 18 ዘጠኝ 18ኛ ወይም ደግሞ አንድ ሁለተኛ ማለት ነው ሲቃለል ውሸት ሐ መልስ አይሆንም። ለላይ እንምጣ። አራት አምስተኛ ሲካፈል ይላል፣ እኛ ሲባዛ እናድርገው። ስድስት ሰባተኛ የሚለውን ሰባት ስድስተኛ እናድርገው፣ እንገለብጣለን ብያለሁ። እሺ አራት ጊዜ ሰባት ሀያ ስምንት አምስት ጊዜ ስድስት ሰላሳ ሃያ ስምንት ሰላሳኛ ብናቃልለውም አይመጣም። ውሸት። እሺ አመርኋ ላይ እንሄድ ሶስት ስምንተኛ ሲካፈል ይላል እኛ ሲባዛ እናድርገውና ይችን ሶስት ስምንተኛ የምትለው አትገለበጥና ስምንት ሶስተኛ እናደርጋታለን። ስለዚህ ሶስት ጊዜ ስምንት ሀያ አራት ስምንት ጊዜ ሶስት ሀያ አራት ሀያ አራተኛ ማለት አንድ ሙሉ። ውሸት ከስልሳ አራት ስድስተኛ ጋር እኩል አይሆንም። መላይ ልምጣ። ሰባት ዘጠነኛ ሲካፈል የሚለውን እኔ ሲባዛልና ይቺ ሰባት ሶስተኛ የምትለዋን ሶስት ሰባተኛ እላታለሁ። ሶስት ሰባተኛ። እሺ አሁን ልጆች እዚህ ጋር አንድ አይነት ከሆኑልን ማጥፋት እንችላለን። ተመልከቱ፣ እዚህ ሰባት አለች፣ ይቺን ሰባት ታጠፋታለች። ሁለት ክፍልፋዮች በማብዛት ከተያያዙና እንደዚህ ሲተያዩ ተመሳሳይ ካሉ ማጥፋት ይችላሉ። ማቀለልም እንደዛው ይቻላል። ማቀለል የሚለው ለጊዜው ልተወውና ይሄ በዚህ እንደሚያጠፋ ያዙልኝ። ከዛ በኋላ ማን ቀረች ከላይ ሶስት ቀረች ከታች ዘጠኝ ቀረች ሶስት ዘጠነኛ የሚል ሶስት ዘጠነኛ ሶስት ዘጠነኛ እዚ ጋ ግን አንድ ሶስተኛ ነው የሚለው እሺ እሺ እናቃለሁ በሶስት አንድ ዘጠኝንም በሶስት ሶስት አንድ ሶስተኛ ቬሪ ናይስ ስለዚህ መልሳችን ማ ይሆናል ማለት ነው ለዛሬ የመጨረሻ ጥያቄያችን ይሄ ነው የሚሆነው አምስት ሙሉ ሁለት ሶስተኛ ሲደመር ዜሮ ነጥብ አንድ ሰባት ድርሻው ሲካፈል ነው ሲካፈል ድርሻው ስንት ነው? አምስት ሙሉ ሁለት ሶስተኛ ማለት አምስት ሙሉ ሁለት ሦስተኛ ማለት ወደ ክፍልፋይ ስንቀይረው አምስት ጊዜ ሶስት አስራ አምስት እና ሁለት አስራ ሰባት ሶስተኛ አስራ ሰባት ሶስተኛ እሺ። ስለዚህ 17 ሶስተኛ ሲካፈል የሚለውን እዚህ ጋር ሲባዛ አደርገዋለሁ፣ ሲባዛ አደርገዋለሁ። እሺ ይሄ ስንት ነው? 0.17 ማለት 17 መቶኛ ማለት ነው። 17 መቶኛ ማለት ነው። ነገር ግን እዚህ ሲካፈል የሚለውን ምልክት እዚህ ጋር እኔ መጥቼ ሲባዛ ስላደረግኩት መቶ አስራ ሰባተኛ ብዬ ጽፋለሁ ማለት ነው። መቶ አስራ ሰባተኛ አሁን ቅድም ባልኳችሁ ሕግ መሰረት ማን ማንን ታጠፋለች? ተኩስ አርጋ አስራ ሰባት አስራ ሰባት እንትገላለች ሽበሳቸው ይጠፋሉ ማለት ነው። እሺ ከላይ ማንቀረች? መቶ። ከታች ሶስት መቶ። ሶስተኛ መቶ ሶስተኛ የሚል ምርጫ እንፈልጋለን? መቶ ሦስተኛ መቶ ሦስተኛ መቶ ሦስተኛ የለም። ሃን አስር ሦስተኛ የምትለዋን ዜሮን ጨምርባትና መቶ ሦስተኛ ብትሆን ብለን በማሰብ መልሳችን ሃ ይሆናል። ውድ ተማሪዎች የዛሬው ውይይታችን እዚህ ላይ እናበቃለን። ይህ ክፍል ስድስት ነው። በሌላ ፕሮግራም እስከምንገናኝ ድረስ ወላጆችንም እጅግ አመሰግናለሁ። ተማሪዎችንም ጠንክሩ። ሁሌ እንደምላችሁ አስተዋጽኦአችሁን እንዳትረሱ ቻው።